ሰላም መገናኛ ፕሮግራማችን ጀምሯል። እንግዲህ በመገናኛ እየተገናኘን የወዲዳችን የምንጫወትበት ፕሮግራማችን ነው። በዛሬ የመገናኛ ፕሮግራማችን ተደባዳቢ ነው። ምግብ የሚችለው ሰው የለም። አሁን በቅርቡ ደግሞ ኢንተርናሽናል ፋይት አደርጋለሁ እያለ ነው። ማን እንደሆነ መገመት ይቻላል። ሴዶ ነው። ሴዶ ማርሻል አርት፣ እንኳን ደህና መጣ። እንኳን ደህና ቆየሽ ብራዘው የአሁኑ ነገር ምንድነች? እስቲ ለማያውቃት ሰው አንቺን ድምፅ፣ በጣም ጠቀማታለህ፣ ብዙ ቦታ ላይ በጣም ብዙ ቪዲዮዎች ላይ ማለች፣ ምንድን ነች ይሄ ማለት? አንድ ወኔ ነው ወኔ ነው። ስፖርት ላይ ያለ ሰው ብቻ ነው የሚያውቀው፣ ከስፖርት ውጭ ያለ ሰው ግን ያው እብደት ነው የሚመስለው። አዎ ለምን ብዙዎቻችን፣ እኔም መሆን አላውቀውም እና ምን እየሆነ ነበር ነው የምለው። ኖርማሊ እኔ አሁን እጄ ብሰነዝር አቅም አይኖረም። ድምፁ ግን አንድ ላይ ፓወር ይጨምርልሀል ማለት ነው። ከስር ሙሉ ኃይልን ነው የምታወጣው ማለት ነው። ድምፅ ራሱ የራሱ አስተዋጽኦ አለው ማለት ያግዛል ማለት ነው። እስቲ አጀምረን እንየው፣ ምንድን ነው መጀመሪያ? በቴኳንዶ በሚክስር ማርሻል አርት ቴኳንዶ ነው ኢንተርናሽናል ቴኳንዶ ማለት ነው። ከዛሬ ሀያ ዓመት በፊት ከሀያ ዓመት በፊት የአምስት ዓመት ልጅ ምናምን ነው የጀመርኩት። በአምስት ዓመት ድምጽ ያው በሂደት ነው የሚመጣው። እዛው ቴኳንዶ ቤት ነው የምትማረው። እንደውም የተለያዩ ድምጾች አሉ፣ ግን ያው አላሰማንም። ወደ ሶሻል ሚዲያውም አላመጣ ነው፣ ይከለክላል፣ አርቶ እራሱ ሰላሳ ኪሎ ነው ለውድድሩ እየተዘጋጀ እንኳን፣ የሸመተ ያረሰ ማይችለው ምግብን ይብላት ምናምን ይባል ነገር አለ። እንዴት ነው ምግብ ላይ ከስፖርቱ ጋር አብሮ የመጣ ነው ወይስ ከድሮ ጀምሮ? የምግብ ጉዳይ እንዴት ነው? ስፖርተኛ ምግብ መብላት አለበት። ምግብ መብላት አለበት። አብዛኛው ጊዜ የምጠቀማቸው ምግብ ጥሬ ስጋ፣ ወተት፣ እንቁላል ምናምን ነው። ይሄ ለስፖርተኛ ወሳኝ ምግቦች ናቸው ማለት ነው እንጂ እኔ ምግብ እበላለሁ ማለት አይደለም። አሁን የሆነ በጣም ስጠቀልል ፕሮሞሽን ነው ሰውን አትራክት ለማድረግ ያው የሶሻል ሚዲያ እንትኑ ቀልብን ለመሳብ ነው ተከተሉ ማለት ነው እንጂ እኔ ምግብ ብዙ አልበላም። አንዳንድ ቪዲዮ ላይ ተናለው አሁን በጣም ብዙ ጁሶች አንድ ላይ ስጠጣ ፈሳሽ ላይ ይቀበላል፣ ፈሳሽ ይጠጣሉ፣ አስር ጁስ ይጠጣል። እና ሁለት መቶ እንቁላል አንዴ እንዴት ሊበላ ይችላል የሚል ጥያቄ ከምር በልተ ሆነው ሁለት መቶ እንቁላል ምን አለ መሰለህ ሞቲቬት ለማድረግ ሰው እንዲመገብን ስፖርተኛ ስፔሻሊ ስፖርተኛ፣ እንጂ እኔ አሁን ስፖርት ከሰራው እስከ ሰላሳ አምስት ምናምን ሊሄድ ይችላል። የአራት ሰዓት የስድስት ሰዓት ትሬኒንግ ከሰራው ማለት ነው እንጂ ኖርማሊ አምስት ብ ልበላ እችላለሁ። ስፖርት ካልሰራው አምስት ማትበላ ያንን ሁለት መቶ እንቁላል ለሀያ ነው ብቻ አይደለም፣ ሞቲቬት ለማድረግ ነው። በቃ ስፖርተኛው መብላት አለበት። እንደዚህ ቲክቶክ ላይ የምናየው ነገር አብዛኛው ነገር ያው ፌክ ነው። ምንድነው እውነቱ ስፖርት ብቻ ነው። ስፖርቱ ሪል ነው። ሪሎስ ምንም ነገር ሰሳ ወይም ብሎኬት ስሰብር በጭንቅላቴ በተከሻ በጅ ምናምን ናቸው። አንድ ነገር ደግሞ እነዛ የምትደበድባቸው ሰዎች እንዴት ነው? ጓደኞች ናቸው? ራንደም ሰዎች ናቸው? እንዴትስ ፈቃደኛ ይሁኑልሃል ስትደበድባቸው? እኔ ነኝ ያለ ቦክስ የሚሰነዝር ሰው እግሩን እንደዛ መጣ ማለት ነው። እስኪ ሰንዝር። ይኸው አያችሁ። መደብደብ ሳይሆን ስፓሪንግ ነው። በማርሻል አርት ቋንቋ ስፓሪንግ የሚባል ነገር አለ። እነዚህ ሰዎች ረጅም ዓመት የማርሻል አርት ልምድ አላቸው። ከእኔ ጋር የሚሰሩ አሰልጣኞችም አሉ፣ ሰልጣኞችም አሉ። አንድ ማርሻል አርቲስት ዱላ ካልቻለ ማርሻል አርቲስት ማለት ይከብዳል። መስፈርቱ ነው። ዱላ ዱላ መመታት አለበት፣ መቻል አለበት። ኤቭሪዌር ማለት እኛ ተቀጥቅጠር ነው ያደገው። ስንሰራ፣ ስንሰለጥር ያንን ነገር አልፈነው ነው የመጣነው። የመጣ ነው። ለኖርማል ሰው ግን የሆነ በቃ አልከማወቅ ነው ወይስ መደብደብም አንድ ላይ ቅጥቀጣ። አሁን ያልከኝ አንዱ አካል ነው፣ ትሬኒንግ ነው ስለዚህ ግዴታ ነው። አሁን ለምሳሌ አየር ኃይል ብትሆን ምናምን ትወርቃለህ እኮ ከአየር ትሰበራለህ ድጋሚ ምናምን በትሬኒንግ ነው የሚመጣው። እነዚህ ነገሮች በትሬኒንግ ነው የምታዳብራቸው እንጂ ዝም ብሎ የመጣ ነገር አለ። ስለዚህ ኖርማል ሰው የሚመጣ ይሄዳል። ሴትና ወንዶቹ አብሮ የሚሰሩ ናቸው። ያን ነገር ችለውት ነው። በሴት አኳያ እንደዛ ወደ ላይ ስታፈርጣት ምንድን ነው ይሄ ነገር? ፓስፖርት ውስጥ ከሆኑ ችግር የለው ችግር የለው። ይፍጡ ነው ችግር የለ ስፖርቱ ወታደራዊ ስለሆነ ማለት ነው። ማርሻል አርት መነሻው ወታደራዊ ነው። አሁን የሆነ ሀገር ሊወረድ ሲል በማርሻል አርት ቴክኒክ ነው አብዛኛዎቹ እንትን ያሉት። ለምሳሌ ታይላንድን ካየህ፣ ቻይና፣ ኮሪያ ምናምን ማለት ነው። እነዚህ ማርሻል አርቶች የመጡት ከእንደዚህ አይነት ቦታ ነው እና የራሳቸው ባህል ነው ማለት ነው። መጀመሪያ ማርሻል አርት ሲፈጠር ማለት ነው ለጦርነት እራሳቸውን ከጠላት ለመከላከል ማለት ነው። በዛ መንገድ ብዙ ፈተና አለ ብዙ ማለት ነው። ለምሳሌ የሰሜን ኮሪያ ስፔሻል ፎርሶች ካያቸው ባግራውንዳቸው ኢንተርናሽናል ቴኳንዶ ነው። ያ ማለት እኔ መጀመሪያ ባግራውንድ የሆነ ማለት ነው በሳንጃ ሆዳቸው እንዲህ ይባላል። ሳንጃው ግን ምንም የሚቆርጣል የእነሱ ወድግ ምንም ነገር አይፈጠርም። ይሄ የመጣው ከልጅነት ጀምሮ ያዳበሩት ነገር ስላለ ነው። ያናል ግን የፈለገ ያዳብሩ ስለት ያለው ነገር እንዴት ስጋ ነው ሰውነታችን፣ ስጋው እንዴት አይቆርጠውም? አይቆርጠውም ልምድ እኮ ነው። ሰውነት እኮ እንዳስለመድከው በቲክቶክ አሁን በጣም ብዙ ተከታይ አለ። ስንት ተከታይ አለ? በቲክቶክ አሁን እኔ ብዙም እሱ ላይ ትኩረት አላደረግም፣ ግን ወደ አንድ ሚሊዮን ምናምን ተከታይ አለ። ግን ስንት አለ? አንድ ሚሊዮን ምናምን። አንድ ሚሊዮን ደርሳ ሶስተኛ አካውንት ነው ይሄ፣ ተዘግቶ ማለት ነው። ብዙ ጊዜ ይሄ እንትኑ ቲክቶክ የራሱ ስትራይክ አለ፣ ይዘጋብኛል። በጭንቅላት ምናምን ብሎኬቱ ላይ ማለት አንዳንድ ወደ ድብድብ ስለምታበዛ ነው የሚዘጋብኝ ቲክቶክ አዛ ነው። በዛ በዛ ማለት ነው። እንዴት መጣ ወደ ቲክቶክ፣ ወደዚህ ፕላትፎርም እንዴት ተቀላቀል ቻልክ? የመጀመሪያ ቪዲዮ ምንድን ነበር? ሲ ስለዚህ አጫውተ በአጋጣሚ ነው። እኔ መጀመሪያ ከስድስት አመት ምናምን በፊት ዩቲዩብ ምናምን ለመጀመር ጥረት ላይ ነበርኩና ይሄ ቲክቶክ የሚባለው እንደውም ፕላትፎርም ያስጠላኝ ነበር። ሰው የሚጃጃል ምናምን ነው የሚመስል። እኔ ማርሻል አርቱን ለማሳደግ ነው የመጣሁት። ማርሻል አርቱን ለማሳደግ መጀመሪያ ዩቲዩብ ላይ ነው የለቀኩት ቪዲዮ ማርሻል አርቱን ለማሳደግ የማርሻል አርት ቪዲዮዎችን ምናምን አለም አቀፍ እውቅና ለማግኘት ማለት ነው። እንደዚህ አይነት የማርሻል አርት ቪዲዮዎች ይለቅ ነበር እና በአጋጣሚ የሆነ ቪዲዮ ለዩቲዩብ ከሰራት ቪዲዮ ቆርጬ ስለቀው ቫይራል ወጣ። አይ ነገር እንዴት ነው ምናምን ብዬ በዛው ገባው። ከዛ የሆነ ልጅ አለ ከኔ ጋር የሚሰራ አሰልጣኝ ነው። የሆነ ትሬን ስሰራበት ወጣ በቃ ቫይራል ወጣው ማለት ነው። በጠረባ ምናምን ስጥረው ማለት ነው። ከዛ በዛው ገባው። የአንተ ኮንተንት ምንድነው የሚባለው? አሁን ብዙ ቲክቶከሮች የራሳቸው ኮንተንት አላቸው። የአንተ ምንድን ነው የሚባለው? ምን ካተጎሪ ላይ ነው የምናስቀምጠው? ማርሻል አርት ላይ ወይም ስፖርቱ ላይ? ስፖርቱ ላይ ነው የምንሄደው። ምግቡም ያው ከስፖርቱ ጋር ነው የሚሄደው ማለት። እኔ ተራ ምግብ ተመግቢያለህ? ያው ምግብ እመርጣለሁ። ያ ደግሞ የማርሻል አርቲስት ምግብ ነው፣ ወይም የአንድ የስፖርተኛ ምግብ ነው ማለት ነው። ስፖርተኛ ዋና ምግብ አለ፣ እረፍት አለ እና ትሬኒንግ አለ። እነዚህ ሶስቱ ተጣምሮ ነው ያ ሰውዬ ብቁ የሚያደርጉት ያ ነው። ስለዚህ ሙሉ ስራ ስፖርት ነው። ሙሉ ስራ ስፖርት ነው? ሙሉ ስራ ሳይሆን ያው እኔ ያም ኬሚካል ኢንጂነር ነኝ። እስቲ ሰው ወደዛ ደግሞ እንምጣ። ውልደትና እና እድገት እንዴት ነው? የት ነበር? እኔ እዚህ አዲስ አበባ ውስጥ ነው የተወለድኩት። የታካው 20 ምናምን 25 ዓመት ጋንዲ ሆስፒታል ላይ ተወለድኩ። እድገቴ ኮልፌ መርካቱ ካራቆዲ ፉሪ ማለት ነው እንደዚህ አይነት ቦታ ነው ያደግኩት የዛሬ ስንት ዓመት የተወለድከው ሀያ አምስት ዓመት ኦኬ አሁን ሀያ አምስት ዓመት ነው ማለት ነው መጨረሻው ነገር አይቀንስ አይጨምርም ከዛ ወደ ትምህርት አለም እንዴት ነበር ትምህርት ያው እዛ አካባቢ አየር ጤና ነው አየር ጤና እና አረቢ የሚባል አካባቢ ከዛ ነው የተማርኩት ከዛ ወደ ዩኒቨርሲቲ ከዛ ወደ ሐዋሳ ዩኒቨርሲቲ ጆይን አደረጉ ግን መጀመሪያ ህልሜ እንትን ሜድሲን ማጥናት ነበር ወይም ዶክተር መሆን ነበር ህልሜ ማለት ነው። ውጤቱ አልመጣም። አራት ስልሳ አንድ ነበር ያመጣወት፣ ግን ያኔ በእኛ ጊዜ ከአምስት መቶ በላይ ምናምን ነበር እንደዛ ለሜድሲን ከዛ በግድ ገባው። ከሰፈር እኔ ራሱ ሀያ ኪሎ ሜትር ምናምን ወጥቼ አላውቅም። ወደ ክፍለ ሀገር አዋሳ ምናምን ጆይን አደረኩ። ያው ኬሚካል ኢንጂነሪንጉ በግድ ነው የገባውት ማለት ነው። ዛ ግን ተምረዋል አምስት አስተምር ነበር ድሮ ነው። ስፖርት በአምስት ዓመት አብሮ ይቀጥላል እና ግቢ ገብቼ ስፖርቱ ላይ ነው ትኩረት ያደረኩት። ብዙ ትምህርቱ አሁን በራሪ ስራዎች ሲኖሩ ነው እንጂ ትኩረት አድርጌ የሙሉ ለምሳሌ ስራ ስንል ኢንካም ያለው ስቴብል ህይወት የሚያኖር ሰው እሱን እሱን አሟልቶ ስራ መሆን ይችላል። ስፖርት ለምን አሁን አለም ላይ ብዙ የሚክስር ማርሻል አርቲስቶች አሉ። በጣም እንትን ሀብታሞች ማለት ነው፣ በገንዘብም በስምም አገርም ማስጠራት ነው። ትልልቅ ደረጃ የደረሰዋሉ። ለምሳሌ እነ ጆን ጆንስ እና ከቢብ የሚባለው ካወቀው ሩሲያዊ ማለት ነው፣ ትላልቅ ሰዎች አሉ ማለት ነው። እኔ አሁን እነሱ ናቸው እንትንች። አይ፣ በኛ በቃ በኛ ሀገር ሌቭል አንተን ያኖራል ስፖርቱ። ስፖርት ብቻ ፉልታይም ስፖርተኛ ሆነህ ትኖራለህ። ግን የተሻለ ነገር ከፈለግ ኢንተርናሽናል ፋይተር መሆን አለበት ማለት ነው። ለመኖር ብቻ ካልሆነ አንተ ራስ አመጣ። አሁን ምንድነው ሰሞኑን የምናየው እሰጥ አገባ አለ ከኢትዮጵያ ውጭ ከአንድ ሶማሊያ ጋር በሶሻል ሚዲያ የመጣ ነገር ይመስለኛል። የሆነ ሶማሌና ግብፅ ኢትዮጵያ ላይ የሆነ እንትን ብለው ነበር። ወጣቱን ሞቲቬት ለማድረግ እኮ ነው። የሆነ ቪዲዮ ሰራው ለግብጽና ለሶማሊያ የሄደረት ይበቃችዋል ይበቃችኋል ምናምን አልኩ። አትሳፍጃ እንበላችኋለን። ከዛ ይሄ ሰውዬ ለግል ጥቅሙ ያደረገው ማለት ነው። በግል መጣ፣ ፐርሰናል መጣ ማለት ነው። እኔ አገርን ብዬ ነው። እሱም ሀገር ብሎ ሊሆን ይችላል እኛም አንደን ሊሆን ይችላል። ፐርሰናል ነው እሱ። ፕሮፌሽናል ፋይተር ነው ባይዚ የሚክስር ማርሻል ፕሮፌሽናል ፋይተር ነው። ስለዚህ ያው እንደ ወንድ እንግባ አልኩትኝ ያለበት ሀገር አሳውቀ በፕሮፌሽናል መንገድ ፋይት ለማድረግ አይ አም ሬዲ ቱ ፋይት ዩጋሪት አገኘኝ እሺ፣ እንጂ ዝም ብሎ እንደዚህ በተራ ነገር ሳይሆን እንደወንድ እንግባ። ያው ተዘጋጅቷል፣ ሪንጉ ኢትዮጵያ ውስጥ መጥቶ ነበር ይባላል እውነት? ሐሰት? እሱ ታክስ ነው ታክስ ነው፣ ያንን ነገር በቃ እሷም ፌም ሆን ፈለገች። እንደዛ ነው እንጂ አሁን ኦልሬዲ እኔ በግድ ወደ ኬጅ እንግባ እያልኩት፣ በግድ ማለት ያው ሀበሻ ሲነካ አለ ነገር በግድ በቃ ከአንተ ነው ከእሱ ነገር በጣም እየመጣ የነበረው እሱ ዝም ብሎ ነው የቺን ፌም ለመሆኑ የተጠቀማት መጀመሪያ አንድ ነገር ማለት ነው። ግን እኔ አሁን እንዲ ደፍሮ በቪዲዮ ሲሰራ ሰው እውነት ነው የሚመስለው። ሶሻል ሚዲያ ላይ ያለው ነገር ዘጠና ምናምን ፐርሰንቱ ፌክ ነው ታውቃለህ። ይህ ሰውዬ ያንን ተጠቅሞ እንትን ሶስት ሺህ ፎሎወር ነበረ እኮ መቶ ምናምን ሺህ ገባሁ በአንድ ሳምንት ውስጥ ማለት ነው። እኔን ተጠቅሞ ማለት አስበው። እሱ የተጠቀመው ለዛ ነው። እኔ ግን ወደ እሱም ፋይተር ፕሮፌሽናል ፋይተር ስለሆነ በዛው የኢትዮጵያ ስፖርት እንዲያደግ ማለት ነው የኢትዮጵያ ማርሻል አርት እንዲያደግ ና እንግባ አልኩት። ጋብዝኩት በጣም እየጨቀጨኩት። አሁን ይኸው ኦልሬዲ ቀን ቆርጠናል ጁን ፋይፍ ማለት ነው። በግል ኮሚኒኬት ታደርጋላችሁ? እንወራለን። ማን ብለህ ነው የምጠራው? ችክል ሌግ ነው። ለምንድን ነው? ያው እግሯ ቀጭት ስለሆነ በዚህ ስም ፈምሰዋል። እሱ ችክል ሌግ ምናምን አድኳት በቃ፣ በዛው መጣ። አሁን ኦልሬዲ ተቆርጧል እኮ ቀን፣ ጁን ፋይፍ። ማነው ያዘጋጀው? ይሄንን የሆነ ድርጅት አለ፣ ያው በይፋ እዚህ ማሳወቅ ስለማልፈልግ ነው አለ። ተዘጋጅተዋል ወይ ዱባይ ለንደን ሎስ አንጀለስም እየተባለ ነው። ግን ሎስ አንጀለስ ተቃጠለ። ይህ ነገር በስፋት ቲክቶክ ላይ እያየ ነው ነበር። ስፔሻሊ ለንደን ወይ ዱባይ ምናም ሲባል ሴዶን ለመደገፍ በጣም ብዙ አበሾች ለንደን ድረስ እንሄዳለን ብለዋል። በጣም እኔ ህዝቡ ገርሞኛል። ታውቃል፣ ድጋፉ ለሀገር ያለው ስሜት በጣም እውነት ነው። ይደግፈዋል የእውነት ነው። እኔ ከተለያየ ሀገር ተደውሎ ገርሞኛል። የሆነ እንደውም ስፖንሰር ምና የምታደርጉ ብዬ የሆነ ቪዲዮ ስለቅ የሀሸን ነው በቃ ስፖንሰር ማለት እና ፋይቱ ደግሞ እውነት ሊሆን ነው። አሁን ችግሩ እስከ ጁን የተራዘመበት። እኔ ኪሎ ዘጠና ሶስት ነበርኩ ዲፌንሳቹ ምንድነው? የእሱ ሰባ የእሱ ሰባ የእኔ ዘጠና ሶስት ነበርኩ። አሁን አንድ ስድስት ኪሎ ግራም ምናምን ቀንሻለሁ። ዘጠና ስንት ኪሎ ነህ? ዘጠና ሶስት ነበርኩ አሁን ሰማንያ ስድስት ምናምን መጥቻለሁ። አግኝቷል ቦታውን ማለት ነው ትሬኒንግ ነው ትሬኒንግ ነው በቃ ምግቡ የምንቀነሱ አይ ኪሎ የሚያበዛው ነው ሚያው፣ የሚያበዛው ምግብ ነው። ስለዚህ የምግቡ ትክክለኛ ቦታ አለ። ዘጠና ሶስት ኪሎ ከሆንክ ዘጠና ሶስት ነበር ከአሁኑ ሰማንያ ስድስት ጁላይ ስለሆነ ቀስ እያልን ረመዳን ጾም እንሰላለን፣ ፊት ለፊት እንቀንሰዋለን። እሱ ይጨምራል አንተ ትቀንሳለህ። እሱ ሰማንያ ይመጣል ወደ ሰማንያ ይመጣል። አሁን የሚሆነው ዱባይ ወይም አልተረጋገጠም፣ ቀን ግን ተቆርጧል። ኢትዮጵያም ይባላል ግን ኢትዮጵያ እሱ ይፈራል ለምን አልመጠም ይገሉኛል፣ ምናምን አለኝ። ይገሉኛል ኮሜንት ላይ ራሱ እያስፈራሩኝ ነው ምናምን። ስለዚህ ፕሮፌሽናል አይደለም። ፕሮፌሽናል እንደዚህ አይነት ነገሮችን የሚያሰጋው ነገር አለ፣ ይሰጋል በጣም። ግን ያው እኛ እናመጣዋለን ችግር የለውም፣ እኛ ዋስትና ወስደን ምናምን። ኢትዮጵያ ከተባለ ግን በጣም አሪፍ። ቢሆን ለንደን ቢሆን ነው አሪፍ። ለምን ብዙ እንትኖችም ስላሉ እዛ። እኔ ለመጥፋት አይደለም እ ለንደን ቢሆን ብዙ ፕሮፌሽናል ውድድሮች ይካሄዳሉ። ላይክ ዩኤፍሲሲ ማለት ነው። ዩኤፍሲሲ አሁን ሶስት መቶ አስራ ሶስት ምናምን እዛ ነው የሚካሄድ የጆንጆንስ እና አንድ እንግሊዛዊ አስፒል ምናምን የሚባል ፋይተር አለ። ትልቅ ፋይተር ነው። በአንድ ፋይት እስከ መቶ ሚሊዮን ዶላር ምናም የሚያገኙበት ማለት እንግዲህ፣ አስበው፣ ሚክስር ማርሻል አይደል፣ ይሄ ሁሉ ብር ነው ያለው ማለት። ለዛ ነው እኔ ህልሜ ነው ሚክስር ማርሻል ህልሜ፣ ፋይተር መሆን ህልሜ ነው ማለት ነው። ለምን እሪል ወንድ የሚፈተነው እዛ ጋር ነው። ሪል ግድያ ነው፣ ወይ ቆልፎ፣ ወይ ኖ ከውታ ስጥቶ ነው። ደም እንደ ጉድ ነው የሚፈስ፣ አጥምት ሊሰበር ይችላል፣ የመሞት ሁኔታ አዎ። በቃ የሪንግ ወይም የኬጅ ውጊያ ይባላል። ሚክስር ማርሻል አይደል፣ ኬጅ ውስጥ ገብተህ ዋን ቱ ዋን ኤቭሪውየር መምታት ትችላለህ። አይንህና በለትህና ትመጣም እና እዚህ ስፓይናል ኮርድ አካባቢ አትመጣም። ከዚህ ሳንወጣ አንተ ፋይት ላይ ሆነህ በጣም ያጋጠመህ አስደንጋጭ ተወቻለ፣ ደግሞ በጣም አዝናኝ የሆነ አጋጣሚ አጋጥሞህ ያውቃል? በዚህ በፋይት ላይ ፋይት ላይ ሳይሆን እንዲህ ከቲክቶክ ምናምን አይቶ ቲክቶክ ላይ ያለው ነገር አንዳንድ ነገር አይቶ ምናምን የመጣህ አካል አለ፣ ገብተዋል፣ መቶ ሺህ አውጥቻለሁ አገጩ ነው። ዝም ብዬ ነው እኔ በግራጅ ነካ ሳደርጎ ትንሽ ፓወር ማለት ሳደርገው ሙሉ ተሰብሯል። በሙሉ ማደንዘዣ ሕክምና መቶ ሺህ ምናምን አውጥቻለሁ። ይሄ ቤተሰብ አያውቅም። አሁን ገድ ጸተዋል እንግዲህ ጉድህን ምናምን መቶ ሺህ አውጥቻለሁ። ትንሽ ነክቸው ማለት አስበው። ከቲክቶክ ላይ ነው ውጪ ላይ አዎ፣ ከቲክቶክ ምናምን አንተ ምንድን ነው ቲክቶክ ላይ እሪ የምትለው ምናምን ብሎ መንገድ ላይ ነው ነው እኔ በጣም እንትን አለ ማርሻላር ትዕግስት አለው ይ የውስጥ ልብስ እስኪወልቅ ታገዝ። ከታገዝክ ነው፣ ከመታህ ግን ወይ ግደለው ወይ አልጋ ቁራኝ። አልጋው ነው፣ ታጋሽ ነው። አንተ እንደዛ እንትን አለ። በጣም በቃ ገፍቶ መጣ። ዝም ብዬ ነው ትንሽ ነካ ሳደረገው ሙሉ ለቋል። ከስር ማለት እንዲህ ራሱ አልተሰፋም። በሙሉ ማደንዘያ ምናምን እንትን ተብሎ ብዙ ጉዳት። ማርሻል አርቲስት እና ኖርማል ሰው ምንም አታወዳድርም። እንግዲህ እኛ የሆነ ትሬኒንግ የፓወር ትሬኒንግ ስንሰራ ሁለመቶ ኪሎ ግራም ልንገፋ እንችላለን። ለቦክስ ፓወር ብቻ ብለህ ማለት ነው። ሌላ ደግሞ በጣም ምሰራቸው የቦክሲንግ እንቅስቃሴዎች አሉ። እነዚህ ነገሮች ስላሉ ትጠነቀቃለህ። ግን ያኔ ትንሽ ነው ነካ ሳደረገው እዚህ ቅድም እዚህ ጋር ድምፁ ያደረካት ነገር በጣም ተጎዳቸው ማለት ነው። በጣም ከባድ ዱላ፣ ከባድ እዚህ ጋር አሁን ኖርማል ልታዩት ይችላል። ይሻኛል እስከ ወዲያኛው ማለት ነው። አሁን ይሄ በጣም ትራጀዲ ነው። አገጭ አውልቀሃል። ኢንተርቴን የሚያደርግ ደግሞ ይሄ በጣም አስቂኝ የገጠመ ነገር አለ በዚህ በስፖርት ጉዳይ ወይስ እንደዚህ አይነት ጉዳይ ላይ አስቂ ነገር የለም? የለም እኮ ኮስተር ብሎ ገጭ ነው። እስኪ አንድ ነገር ላስተዋወቅ፣ ትሪክ ነገር ታውቃታለህ? አንድ የሚገርምህ ቲክቶክ ላይ በጣም ብዙ ሰው ኢንተርቴን የሚያደርግበት ወይ ደግሞ በጣም የሚስቅበት የሚዝናናበት አንዱ ፕላትፎርም ነው። እዛ ፕላትፎርም ውስጥ ደግሞ ውስንም የምናገኛቸው ሰዎች አሉ። በጣም ህዝቡን ይሄ ማጆሪቲ የሚጥለውን የሚያስቁ ሰዎች አንተና አንድ ብር በጣም ብዙ ጊዜ ተገናኝታችኋል። በየመንገዱ እየተሽከረከርክ ዋሽ ዋሽ እያልክ እንደ ቁራ ከምትጮህ ጂም ገብተህ ስፖርት አሰራም ሰውነትህን አታስተካክልም? እንደ ለፕሮሞሽን ዋይዝ ነው ወይስ ፐርሰናሊ ነው ይሄ ነገር የሆነው ወይስ ቀልዱ ለመፍጠር ነው? አሁን አንተ እንደማይ ምንም ቀልደኛ አይደለም። አንድ ብርን በጎን ስናይ በጣም ቀልደኛ ነው። ምንድን ነው መሀላችሁ እንደዚህ ሊያገናኛችሁ ይቻላል? አንዳንዴ ሶሻል ሚዲያውን በእጅህ ለማድረግ የተደረገው ሲስተም አለ ለመቆጣጠር ማለት እና በዛው ስራ ለመስራት ማለት። ስታወቁ ነበር? መጀመ መጀመሪያ አላውቅም፣ ግን ትንሽ ነካካኝ። ሲነካካኝ እኔም ገባ። እኔ ወጣ ያለ ንግግር አይመቸኝ። ገጭ ነው ይደል? አይ አይመቸኝም። በቃ የሆነ እንትን ለማህበረሰቡ ወይም ለወጣቱ የማይሆን እዚህም ጋር የሆነ ቅር ያለኝ ነገር ነበር። ያቺን ነገር በቃ በዚህ ለምን አልጀምረውም ብዬ በዛው ገባል። ህዝቡ ወደደው ሲወደው እኛ ደግሞ ወደ ቢዝነስ ቀየር ነው ቀጥታ እኔ ወደ ቢዝነስ ነው የቀየርኩት አንድ ቪዲዮ ብቻ ነው ለዝም ብሎ ነገር በቃ የለቀኩት ማለት ነው ለሱ የለቀኩት ከዛ በኋላ ግን ማስታወቂያ ነው ፕሮሞሽን ነው ወደ ቢዝነስ ነው የቀየርኩት እንጂ ሌላ ነገር አላቸው አሁን ሰዎች በጣም አንድ ከባድ ጥያቄ አላቸው ፐርሰናሊ ተያይተዋል ወይ ፌስ ቱ ፌስ ኦን ፐብሊክ ባናወጣውም አንድ ስራ አብረው ሰርተዋል እዛ ላይ ፌስ ቱ ፌስ ተያይተዋል ወይ ይባላል እስኪ እችን ጥያቄ የመልስላቸው ለተመልካቾቻችን፣ እቺ ጥያቄ ብታልፈጥሩ ጥሩ ነገር ነበር፣ ግን ለምን የእሱ ፕራይቬሲ በሚለው ፕሮሞሽን ላይ በደንብ አልተያየንም። እናሱ አላገኙትም በቃ ሄደዋል አምልጠዋል። እንደዚህ አይነት ስታፍ ነው እንጂ ፌስ ቱ ፋይስ አልተገናኘንም። ፊት ለፊት ብንገናኝ ሌላ ነገር ነው ዋር ነው። አይ አሁን ለምሳሌ አንድ ኮሜርሻል ሲሰራ ሲኖቹ የተለያየ ቢሆኑ መጨረሻ ማክሱን አላወለቀም ከኔ ጋር ሲሰራ ማለት ግን ግን አውቃል ተነግሮኛል። ግን ማክሱን ፊቱን አላወለቅም። አሁን እዛ ላይ ራሱ ሊሆንም ላይሆንም ይችላል። ማለት መጨረሻው ላይ እኔ የለውም ከድልድዩ ሲዘላላ እኔ የለው እዛ ሲላ የለው ላይ አልተረጋገጠም፣ ግን አብረን ሰርተናል። እኮ፣ አብራችሁ ከሰራችሁ ማለት አረጋግጠሀል አንተ ማለት ነው። እኔ የምጠራጠራለሁ ፊቱ። አዎ፣ ግን አሁን አላወቅኩም። መሀል ላይ ነኝ ብለኸኛል፣ ግን ደግሞ አብረን ሰርተናል ብለኸኛል። ሁለቱም የሚያሻማ ነገር እንዳይሆንብን ነው። አምሳ አስሩ አምሳ፣ እኔ ራሱ እየተጠራጠርኩ ነው ማለት ነው እንጂ ስራው ያው እነሱም እሱን አመጡት እኔንም ወሰደው አንድ ላይ ተገናኘን። እንጂ እየነገርከኝ ያለው ነገር በዙሪያ አብረን ሰርተናል እያልከኝ ነው። ከዛ ደግሞ አላወለቆም ማክስ ገብቱኝ እሱን ማመጡት እኔም አመጡኝ አለ አይደል? ይሄ ነገሩ አብረን እንደሰራችሁ ነው እየነገርከኝ ያለው ይመስላል። ግን እኔ አሁን ድምፁ አስመስሎ እንዳይሆን ነው የፈራው። ድምፁ አስመስሎ እና ደግሞ እዛ ላይ ያለው ነገር እንትን ከጠበኩት በላይ ነው አይተሃል፣ ከፎቅ የሚዘለው ነገር ሪል ነው። እንግዲህ እኔ ፊቱ ለማውለቅ እንትን አልተባለልኝም እንጂ ያው ሙከራ ታደርጋለሁ። ከዛ ላይ ያው ፊልም ላይ ብዙ ስሰራ እንደ ጠበቅከው አገኘው። ግን እሱ ይሄ ቁጭ ብለው እንደምታየው ነው። አይ ቁም ነገረኛ እሱ ከሆነ በጣም ቁም ነገረኛ፣ ራሱ ከሆነ በጣም ስማርት ልጅ ነው። እንደዛ ከሆነ ማለት ነው። እሱ ራሱ ከሆነ ምርጥ ልጅ ነው በጣም የአበሻ ማንነት እያወቅሽ አትዳፈሪ ማለት ነው። ዊ አር ሳቬጅ ዊ አር ላይን ትንሽ ደግሞ ወደኋላ መለስ ስላደረግ ሰይዶ በልጅነቱ ምን አይነት ሰው ነበር? ፀባይኛ ልጅ ነው? ተደባዳቢ ልጅ ነው? ሰፍር ውስጥ ይፈነዳል? እንዴት ነበር ሰይዶ? እኔ በጣም አስቸጋሪ ነበር፣ ተደባዳቢ እንዳሁኑ አልኝ፣ ድሮ እንዳሁኑ። አሁን ያው ካራክተር ኢቨን የሆነ እንደውም እንትን አለ ስቶሪ አለ ነው የሆነ ጊዜ ጎረቤት አለ እኛ የሆነ የጎረቤት ሰውዬ አለ ከጎረቤት ልጅ ጋር እንጫወታለን፣ እና እንደ አጋጣሚ የዛ ልጅ አባት ይገርፈናል ሁለታችንም ማለት ነው። ህንድ ፊልም አይ ነበር እኔ በጣም ማለት ነው ከህፃንነቴ የሆነ ህንድ ፊልም ላይ የሆነ እንትን አየሁ የሆነ ሲና አየሁ። እና ቤተክርስቲያን ስል ጠዋት ጠበኩና ወንዝ አለ እኛ ጋር ማለት ነው እና ጭቃ ተለቀልኩ ሙሉ ሰውነቴ ማለት ነው ራቆቴ ነው

እዛ ወደቀ አነሳሳ ግን ይህን ሰ እንደዚህ ለማድረግ ስለመታኝ አስቸጋሪ ነበር። ለማንም አልመለስም ነበር። የልጅነቱ ሴዶ በጣም ነበር ተረጋግተናል። አይ ጥሩ ነው። በጣም እንግዲህ እስኪ ሴዶን እንግዲህ በዚህ እድሜ ይሄን ያህል ነገር አንትን ብልልና፣ እስኪ ወደፊት ምንድን ነው ሴዶን፣ የት ነው የምናገኘው? ኬጅ ውስጥ ነው የምታገኘው የድብድብ ማለት ነው ማለት ሚክስር ማርሻላት ውድድር ላይ ነው ላይክ ዩኤፍሲ። አሁን ትልቁ ትልቁ ካምፓኒ የሚክስር ማርሻላት ዩኤፍሲ ነው። እዛ ላይ እንሻላ ባላ ፈቃድ እገኛለሁ። ስለዚህ አሁን ይሄ ከሶማሊያ ጋር ያለው ፋይት ወደሚቀጥሉት ስቴፖች ወይ ደግሞ ወደ ኢንተርናሽናል ፋይት የሚያስኬድ መንገድ ይመስለኛል። እኔም ገርሙኛል ይህን ሰውዬ በቃ በዚህ መልክ ማግኘቴ ከፈጣሪ ለአንተ የተሻለ ኦፖርቹኒቲ ነው። ወደ ሀገርም ሄዶ የመወዳደር ራስንም የማሳወቅ ወደ ኢንተርናሽናል የሆኑ ፋይቶችም የመግባት አጋጣሚ ለማሳየት አቅምን ለማሳየት በጣም ወሰ እኔ ሰውዬ በግድም ቢሆን ጎትቼ ያስገባዋለሁ። ደግሞ አሁን ኦልሬዲ እኮ በቃ ሊሆን ነው። ቀን ከተቆረጠ ቦታ ብቻ ነው የሚቀርበው፣ ቦታ ብቻ ነው። አሁን በቲክቶክ ስናይ ሴዶን ብዙ ሴቶች ይፈሩታልም ያው እንዳይደበድባቸውም፣ ይወዱታልም፣ ይባል ጭምጭምታ አለ። አልተረጋገጠም። በስራው ምናምን ከሆነ ሊሆን ይችላል፣ በስራ ጉዳይ ሊሆን ይችላል እንጂ ፊት አልሰጠ። ሲሪየስ ነው ይመጣል። ለምን? ያው ከሃይማኖቱ አንጻር ነው። ገብተዋል። ሃይማኖቴ ላይ ድርድር ስለማላውቅ ገብተዋል። ሃይማኖቱ የማይፈቅደው ነገር አላደርግም። እስልምና የማይፈቅደው ነገር አላደርግም። ቼክም አላደረገውም። እስፖርት ነው። አዎ፣ እኔ ልስት ይችላሉ፣ መስመሬ ልስት ይችላሉ፣ እንደ ሃይማኖቱ ግን እንደዚህ ፊት አልሰጥም። ሳገባ ሴትን ያንን እንትን እላለሁ እንጂ የለም። እንደዚህ አላገባህም? አሁን ነው አንድ ፍሬ ልጅ አንድ ፍሬ የተዳረግ ጉዳይ ያው በስራ ጉዳይ ሶሻል ሚዲያ እንግዲህ አሁን አንድ ሚሊዮን ፎሎወር ማለት በጣም ብዙ ነው። ከዛ ሁሉ ፎሎወር ላይ ስፔሻሊ ስታወቅ ብዙ ሰዎች አንተን አፕሮች የማድረግ ፕሮባቢቲ ያላቸው ይመጣሉ። ብዙ ይመጣል፣ ግን ይመጣልግ ከተርጓፊት አሰጣቸው አልሰጥም። ፊት ካልሰጠ እኮ ማንም ደፍሮ አይመጣም። እንግዲህ ሴዱ፣ እስኪ አንድ ሁለት ጌም ደግሞ እንጫወት። እስኪ ኢንተርቴን ራቅ ይሄ ስፖርት ነገር ብልጭ እንዳይልብህ እንዳይልብህ አንተ፣ ችግር የለውም ሬዲ ብዙ ነገር አዘጋጅተናል እዚህ መከላከያ አለን ምናምን ትንሽ ደግሞ እንሳቅ እንሳቅ፣ እስቲ ስፖርቱ ብዙ የሚያስቅ ነገር የለውም መሰለኝ። በጌሙ ደግሞ ኢንተርቴይን እናድርግ። ምን እናደርጋለን መሰለ ስም ነው የምንጠራው። በተከታታይ ለአንድ ደቂቃ ስም እጠራለሁ፣ ትቀጥላለህ፣ እጠራለሁ፣ ትቀጥላለህ። የጠፋበት ይሸንፋል ማለት ነው። እንግዲህ ከአንተ እንጀምራለን። እንጀምርሽ ከኔ እንጀምርል ከአንተ እንጀምር። ኩኩያን፣ የሚጀምረሽ ቢኒያም፣ ዮኒ፣ መከታ፣ መሻሻ፣ ባልቻ፣ ደመቀ፣ ዳንኤል፣ ዳዊት፣ ሳምሶን፣ ሰለሞን፣ ሉል፣ ለማ፣ ተስፋ፣ ታምራት፣ ስዩ። ይህን ተሸንፋል። ሁለተኛ ደግሞ ትንሽ ቀለል እንዲለ በከተሞች እናርገው። ከተሞች ኢትዮጵያ ውስጥ ያሉ ከተሞች በጣም ብዙ ናቸው። ብዙ መጥራት ስለሚያስችለን በዛ እንሞክረዋለን። እኔ ልጀምረው በአዲስ አበባ፣ ወልቅጤ፣ ባህርዳር አዋሳ፣ ጎንደር፣ ጅማ፣ ደብረ ብርሃን፣ አዳማ፣ ናዝሬት፣ ዲላ። እንግዲህ ይህን ደግሞ አንተ አሸንፈኛል ማለት ይቻላል። አሁን በጣም እስቲ ሶስተኛውና የመጨረሻ ጌማችን በጣም ትንሽ ለእኔ ከበድ ቢልም ለአንተ ግን በጣም ቀላል የሚል ይመስለኛል ሙስሊም ስለሆን አሁን የሙስሊም ስም መጥራት በጣም ከባድ ይመስለኛል። እስቲ በዛን ሞክሯል። እኔ ልጀምር መሰለኝ ሰይድ መሐመድ፣ አሚር፣ አህመድ፣ ሱልጣን፣ ሳኒ፣ ዘይነባ፣ አቡበከር፣ ሸንፊያል ማቃቸው ሙስሊሞች እነዚህ ናቸው። እንግዲህ ተመልካቻችን የመገናኛ ፕሮግራማችን እዚጋ ያበቃል። እንግዳችንን እጅግ አድርጌ አመሰግናለሁ።